ሰላም ገብተና። በነገራችን ላይ እስከ መጨረሻው ተከታተሉት። እንግዲህ ሰብራይዝ አድርገናችኋል ማለት ነው። የት ነው ያለነው የሚለውን ነገር እነግራችኋለሁ ማለት ነው። እንዲልናችሁ ደህና ናችሁ ወይ? የቻናሌ ቤተሰቦች ደህና ናችሁ ወይ? እንዲልናችሁ ነዳና ነኝ። ዛብሉ ይመስገን በጣም ደህና ነኝ። በጣም ለመጣን ጠፍቻለሁ። ያው ሰላም አይመቻችልኝ ቪዲዮም ላይ ይገለቀን። እንዴት ናችሁ? ደህና ናችሁ ተመልካቾቼ? እንዴት ናችሁ? ደህና ናችሁ? አይ እንግዲህ እንደምትመለከቱት የት እንዳለ መገመት አያቅታችሁም ማለት ነው እና በጣም ነው የሚያምረው ቅዝቃዜው። አየሩ እንዲሁም ደግሞ ማ ማዋኛም አለው የተለያዩ በርጉይ ምንድን ነው የሚባለው? በአማርኛው አማርኛውም እየጠፋብኝ ነው። በነገራችን ላይ ክላሶች አሉ፣ ቤርጎ ይሉታል። እንደዚያ ነው የማውቀው የአማርኛው። አንዳንዴ ከመቆየት የተነሳ አማርኛዎች እየጠፋብኝ ነው፣ በነገራችን ላይ እና እንደምትመለከቱት አገራችን ላይ የአዲስ ዓመት ሲመጣ የእንቁጣጣሽ ቢጫ አበባ አለ። በጣም ነው የሚያምረው። የሚገርማችው ነገር እጅግ በጣም የተለያዩ አትክልቶች አሉ። እነ ማንጎ፣ እነ ሎሚ፣ እነ ብርቱካን፣ እነ ሙዝ የሌለ የሌለ ፍራፍሬ የለም። እንዲሁም ደግሞ ከቤት እስከ ዱር እንስሳቶችም አሉ። እንደምትመለከቱት ብርቱካኑ በጣም ነው የሚያምረው። በዚሁ አጋጣሚ ደግሞ ጽዳቱ ውስጡ፣ በዚህ ቅጠሉ ሲረግፍ በሥነ ሥርዓት ጠርገው ጽድት ነው የሚያደርጉት ማለት ነው። በጣም የሚያምርና ደስ የሚል አካባቢ ነው። የት እንዳለ ነገራችኋለሁ። በሰላም ገብተናል። ሚሄር ነውም በጥያራ ወይም ደግሞ በአየር ነው እንትላለ እና በጣም ደስ የሚለው እውነት በሰላም ገብተናል ማለት ነው። በጣም ደግሞ ደስ ያለኝ መዋኛው መዋኛ አለው። ወን ደግሞ በአረብኛ ስትራ የሚሉት ማለት ነው። በጣም እጅግ በጣም ያምራን። እጅግ እጅግ በጣም ማለት ነው። ከዛም በኋላ ደግሞ ትንሽ የእግር መንገድ አየር መንገድ ከወረድን በኋላ የመኪና መንገድም ነበረው። በመኪናም ሄደናል ማለት ነው። በጣም ደስ የሚል አካባቢ ነበር። ጥሩ መስተንግዶ አድርገውልን ተቀብለውናል ማለት ነው። የሚገርማችሁ ነገር ነቢሃ ተዘጋጅቶልን ነበር። የገባ ነው ማለት ነው። በጣም የሚያምረው እንግዲህ ይህ አካባቢ የት ነው ብላችሁ ከጠየቃችሁኝ፣ አባሀ ነው። አባሀ ነው በጣም ደስ የሚለው እንዳልኳችሁ፣ በአየር ነው ሄር ነው በጣም የሚያምረው። እንጆ እያደረግን ነው። እዛ እንግዲህ ቢያንስ ለአስራ አምስት ቀን እንቆያለን ማለት ነው። ከአስራ አምስት ቀን በኋላ እንመልሳለን። አቡሃ ማለት እንግዲህ የምን ላይ ቀረብ የምትል ከተማ ናት። ማለት ነገሩ እንደ ኢትዮጵያ ነው። ቅዝቃዜዋ፣ ተራራዋ፣ አየሩ በጣም ነው የሚያምረው። ሳውዲ የሳውዲ አንዷ ክልል ናት። ግን ለየመንም እጅው ቅርብ ናትኝ ለሳውዲም ቅርብ ናትኝ። ግን ወደ ሳውዲ ነው። እዚህ ጋር እንግዲህ ሁላችን ከሰል አያይዘናል። መሽ ወይ ልንጠብሰው ማለት ነው፣ ወይም ደግሞ ስጋ ልንጠብስ ጥብስ ማለት ነው። ጥብስ ስላችሁ በምረምጣ የተጠበሰ ሳይሆን እንደ ቋንጣ ተዘልዝሎ እንደሚሰቀለው በዛ መኩ አዘጋጅተን ጠብሰን መጣበም እንጆይ እንጆይ። በጣም ደስ የሚል ጊዜ እውነቴ ነው የሚላቸው ፈታበሉ አለም ዘጠኝ ናት። ፈታበሉ ካላቸው ማለት ነው ፈታበሉ ተዝናኑ፣ ወጣበሉ ጥሩ ጊዜ አሳልፉ። ተለ ላይ ደግሞ መኖሪያ ፍቃድ ያላቸው ራሳቸውን በጠበቀ መልኩ እንጆ አድርጉ፣ የተለያዩ ከተሞች ሂዱ። እዚሁ እራሱ በነገራችን ላይ ከቻላችሁ ከሳውዲ ውጭም ከኢትዮጵያ ውጭም መንቀሳቀስ ትችላላችሁ። ለምሳሌ ሳውዲ ጅዳ፣ መዲና፣ ሪያድ እንዳልኳቸው አሁን አብሃ፣ ጣይፍ የተለያዩ አካባቢዎች መሄድ ይቻላል። ካላችሁ ደግሞ ቱርክ መሄድ ትችላላችሁ። እንግሊዝ መሄድ ትችላላችሁ ካላችሁ የሚሄዱና የሄዱ የመጎበኘት የመዝናናት ፍላጎት ካላችሁ ገንዘቡ ካላችሁ ማለት ነው። እኛ ግን በዚችው በሳውዲ አረቢያ እንጆ እያደረግን ነው። በቃ እንጆይ እዚጋ እንግዲህ በመኪና ጉዞ እያደረግን ነው ማለት ነው። ሾፌራችን ይንደንት ነው የሚነዳው። አረቀስ በልባን እኛ እንዴ መኖር እንፈልጋለን እስከምንለው ደስ ነበር የሚያሽከረክረው ማለት ነው። በጣም በፍጥነት ነበር የሚነዳው። እኛ ሙዚቃ ከፍተን ነበረ ቆይ የከፈት ነው ሙዚቃ። መጨረሻ ላይ ትንሽ ሲቀረው አቀርብላቸዋለሁ ማለት ነው። ከዛ እንግዲህ ጉዞ እዚህ ጋር ከአውሮፕላን ከወረድን በኋላ ጉዞ ጀመርን፣ በመኪናው ማለት ነው። ከዛ ደግሞ ክላሳችን አለ። ስማ፣ በጣም በቃ ማለት ደስ የሚል ጊዜ አሳልፈን፣ በነገራችን ላይ እያንዳንዳችን የራሳችን ክላስ ነበረን የምተኙት እንቅልፍ ራሱ ሰላም ያለው እንቅልፍ ነው። ጸጥ ያለ በቃ ተቃላቸው አይደለ? ጸጥ ያለ ነገር ደስ ያለች በቃ ተኝታቸው ራሱ የሆነው የወፍ ድምፅ ራሱ ኮ ይቀሰቀሳቸዋል። በቃ ጸጥ ያለ ደስ የሚል አይምሯቸው ራሱ የሚታደስበት አካባቢ ነው። ይሄ አካባቢ በቃ ጸጥ ያለ ነው። የመኪና ድምፅ ራሱ አሰሙም ስላችሁ እና ደስ የሚል ጊዜ ያሳልፈናል። በቀጣይ ደግሞ እዚህ ጋር እንግዲህ አካተትኳቸው አሉ። እስከ መጨረሻ ድረስ መመልከት ይችላላችሁ። ከዛ እዚህ ጋር ወርድናን መሰለኝ። ያው እንግዲህ ካሜራ ማንም ራሴ እስከወንዱ ድረስ ለመግረጽ ማልተመቸኝም ማለት ነው። ምክንያቱም በራሴ ነበረ ስልኬን ያስኩት ለመግረጽ ብዙ ማልተመቸኝም። ረጃ ዜጋ ሻንጥቼ ምናምን እያወረድን ነው ጓደኞች አሉ ከዛ ደግሞ የሚገርማችሁ ነገር ቀዝቃዛ ነው። ያው ሲፕር ዚጋ ነው ደግሞ መከረም ትበሉት። እዛ በተለይ መሄድ ከፈለጋችሁ እንትን ይዛችሁ መሄድ አይጠበቅባችሁ ማለት ነው የብርድ ልብሶች። በጣም ቀዝቃዛ ነው፣ ተራራ ነው፣ ዳገት ነው፣ ዛፎች ናቸው። በጣም ደስ የሚለው ጋር ያለበት ነገራችን ለጋሩ ይየውም ቢያ ይህ ነገራችን ግመል ላይ ቁጭ ብላችሁ የምትረመዱበት ለዛ ሁሉ አለ። ሰው በቃ ኢትዮጵያን የሚመስላችሁ የሆነት ነው ምላችሁ እና ደስ የሚል ጊዜ ያሳልፈን ያሳለፈ ነው ማለት ይቻላል። እስከ መጨረሻው ድረስ ተጋበዙልኝ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ጣፍቻላው የጠፋሁበት ምክንያትም እንግዲህ አንዳንድ ምክንያቶች ስላልተመቻቸልኝ ነው። አልጠፋም። ያው ደግሞ ለየት ያሉ ቪዲዮዎች ሲኖሩ የተደጋገመ ነገር ያው እይታ መሰል የሌለው ለዛ ነው። እንግዲህ ለየት ያሉ ነገሮች ሲኖሩ በሰፊውም እለቃለሁ። እዚህ ጋር እንግዲህ አታስቁኝ። ለማንኛውም እስከ መጫወቱ ተከታተሉት። ደስ የሚል ጊዜ ሰልፈናን እናንተ መጣችሁ መጎብኘት ከፈለጋችሁ ሰዎችን ያገናኛችኋለሁ፣ ሎኬሽን ከፈለጋችሁ ማረፊያ ከፈለጋችሁ ሂሳቡ ስንት ነው የሚለውን ነገር ነግራችኋለሁ ማለት ነው። እብዳችሁ እንጂ አድርጉ፣ ራሳችሁን ፈታ አድርጉ። አይሞራችሁን አታጭነን ጉንዴ ለመቸ ነው ለመቸ ነው፣ ፈታ በሉ። እምነቴ ነው ምላችሁ እስከ ምርሻ ድረስ ተከታተሉት። ከነገ ወዲህ ወሰናበታችኋለሁ። ሰላማችሁ ብዙ ትይ በልልኝ።